የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ አርባ አንድ ላይክ በማድረግ ጀምሩት። ከሁለት ዓመት በኋላ ፈርዖን ህልምን አየ። እነሆ በወንዝ ዳር ቆሞ ነበር። እነሆም መልካቸው ያማረ፣ ስጋቸው የወፈረ ሰባት ላሞች ከወንዙ ወጡ፤ በውሃውም ዳር በመስኩ ይሰማሩ ነበር። ከእነርሱም በኋላ እነሆ መልካቸው የከፋ፣ ስጋቸው የከሳ ሌሎች ሰባት ላሞች ከወንዙ ወጡ፤ በእነዚያ ላሞች አጠገብ በወንዙ ዳር ይቆሙ ነበር። መልካቸው የከፋ ስጋቸውም የከሳ እነዚህ ዓላሞች መልካቸው ያማረውን ስጋቸው የወፈረውን ሰባቱን ላሞች ዋጧቸው። ፈርዖንም ነቃ፣ ደግሞም ተኛ፤ ሁለተኛም ህልም አየ። እነሆ በአንድ አገዳ ላይ የነበሩ ያማሩና መልካም የሆኑ ሰባት ሸቶች ወጡ። እነሆም ከነርሱ በኋላ የሰለቱና በምስራቅ ነፋስ የተመቱ ሰባት ትሸቶች ወጡ። የሰለቱ ትሸቶች ሰባቱን ያማሩና የዳበሩ እሸቶች ዋጧቸው። ፈርዖንም ነቃ፣ እነሆም ህልም ነበር። በነጋም ጊዜ ነፍሱ ታወከችበት። ወደ ህልም ተርጓሚዎችም ሁሉ ወደ ግብፅ ጠቢባንም ሁሉ ልቆ ወደ እርሱ ጠራቸው። ፈርዖንም ህልሙን ነገራቸው። ነገር ግን ከእነርሱ ለፈርዖን የሚተረጉም አልተገኘም። የዚያን ጊዜ ጠጅ አሳላፊዎች አለቃ እንዲህ ብሎ ለፈርዖን ተናገረ፣ እኔ ኃጢአቴን ዛሬ አስባለሁ ፈርዖን በባሪያዎቹ ላይ ተቆጣ። እኔንም የእንጀራ አብዥውንም አለቃ በግዞት ስፍራ በዘበኞች አለቃ ቤት አኖረን። እኛም በአንድ ሌሊት ሕልምን አለምን፣ እኔና እርሱ እያንዳንዳችን እንደ ሕልማችን ትርጓሜ አለምን። በዚያ የዘበኞች አለቃ ባሪያ የሆነ አንድ ዕብራዊ ጎልማሳ ከእኛ ጋር ነበር። ለእርሱም ነገር ነው፣ ሕልማችንም ተረጎመልን፤ ለእያንዳንዱ እንደ ሕልሙ ተረጎመልን። እንዲህም ሆነ እንደተረጎመልን እንደዚያው ሆነ፤ እኔ ወደ ሹመት የተመለሰው እርሱ ደግሞ ተሰቀለ። ፈርዖንም ልኮ ዮሴፍን አስጠራ፤ ከግዞት ቤትም አስቸኩሎት፣ እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው፦ ህልም አየሁ፤ የሚተረጉመው አልተገኘም። ህልምን እንደሰማ እንደተረጎመ ስላንተ ሰማው ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ ይህ በእኔ አይደለም፤ እግዚአብሔር ግን ለፈርዖን በደህንነት ይመልስለታል። ፈርዖንም ለዮሴፍ እንዲህ አለው፦ እነሆ በህልሜ ወንዝ ዳር ቁሜ ነበር፤ እነሆ ሥጋቸው የወፈረ መልካቸው የሚያማረ ሰባት ላሞች ወጡ፤ በመስኩ የሚሰማሩ ነበር። ከነርሱም በኋላ እነሆ የደከሙ መልካቸው እጅግ የከፋ ሥጋቸውም የከሳ ሌሎች ሰባት ላሞች ወጡ፤ በግብፅ ምድርም ሁሉ እንደነርሱ መልኩ ክፉ ከቶ አላየውም። የከሱትና መልክ ክፎቹ ላሞች የመጀመሪያ ወፍራሞቹን ሰባት ላሞች ዋጧቸው። በሆዳቸውም ተዋጡ፣ በሆዳቸውም እንደተዋጡ አልታወቀም፤ መልካቸውም በመጀመሪያ እንደነበረው የከፋ ነበር። ነቃሁም። በሕልሜም እነሆ የዳበሩ መልካም የሆኑ ሰባት እሸቶች በአንድ አገዳ ሲወጡ አየሁ። ከእነርሱም በኋላ እነሆ የደረቁ የሰለቱ በምሥራቅ ነፋስ የተመቱ ሰባት እሸቶች ወጡ። የሰለቱ እሸቶች ያማሩትን ሰባት እሸቶች ዋጧቸው። ለሕልም ተርጓሚዎችም ሕልሜን ነገረው የሚተረጉምልኝ አጣሁ። ዮሴፍም ፈርዖንን አለው፣ የፈርዖን ሕልም አንድ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን ነግሮታል። ሰባቱ መልካሞች ላሞች ሰባት ዓመታት ናቸው፣ ሰባቱ መልካሞች እሸቶች ሰባት ዓመታት ናቸው። ሕልሙም አንድ ነው። ከነርሱ በኋላ የወጡት የከሱት መልከክፎቹ ሰባት ላሞች ሰባት ዓመታት ናቸው። የሰለቱትና የምስራቅ ነፋስ የመታቸው ሰባት እሸቶች እነርሱም ራብ የሚሆንባቸው ሰባት ዓመታት ናቸው። ለፈርዖን የነገረውት ነገሪ ነው። እግዚአብሔርም ሊያደርገው ያለውን ለፈርዖን አሳየው። እነሆ በግብፅ ምድር ሁሉ እጅግ ጥጋብ የሚሆንባቸው ሰባት ዓመታት ይመጣሉ። ደግሞም ከዚያ በኋላ ሰባት ዓመታት ራብ ይመጣል። በግብፅ አገር የነበረው ጥጋብ ሁሉ ይረሳል። ራብም ምድርን በጣም ያጠፋል። በኋላ ከሚሆነው ከዚያ ራብ የተነሳም በምድር የሆነው ጥጋብ አይታወቅም፣ እጅግ ግምፅ ይሆናል። ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። እግዚአብሔርም ፈጥኖ ያደርገዋል። አሁንም ፈርዖን ብልህና አዋቂ ሰውን ይፈልግ በግብፅ ምድር ላይ ይሹመው። ፈርዖን በምድር ላይ ሹማምንት ይሹም፤ በሰባቱም የጥጋብ ዓመታት ከሚገኘው ፍሬ በግብፅ ምድር ሁሉ ከአምስት እጅ አንደኛውን ይውሰድ። የሚመጡትን የመልካሞቹን ዓመታት እህላቸውን ያከማች፣ ስንዴውንም ከፈርዖን እጅ በታች ያኑር፤ እህሎቹም በከተሞቹ ይጠበቁ። በግብፅ ምድር ስለሚሆነው ስለ ሰባቱ ዓመታት ራብ እህሉ ተጠብቆ ይኑር፤ ምድሪቱም በራብ አትጠፋም። ነገሩም በፈርዖንና በሎሌዎቹ ፊት መልካም ሆነ። ፈርዖንም ሎሌዎችን እንዲህ አላቸው። በውኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው እናገኛለን? ፈርዖንም ዮሴፍን አለው፣ እንደ አንተ ያለ ብልህ አዋቂ ሰው የለም። እግዚአብሔር ይህን ሁሉ ገልጦልሃል። አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዝ። እኔ በዙፋኔ ብቻ ካንተ በልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾመው አለው። ፈርዖንም ቀለበቱን ከእጁ አውልቆ በዮሴፍ እጅ አደረገ። ነጭ የተልባ እግር ልብስንም አለበሰው፣ በአንገቱም የወርቅ ዝርግፍ አደረገለት። የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው። አዋጅ ነጋሪም ስገዱ እያለ በፊቱ በፊት በፊቱ ይጮኹ ነበር። እርሱም በግብፅ ምድር ሁሉ ላይ ተሾመ። ፈርዖንም ዮሴፍን አለው እኔ ፈርዖን ነኝ። በግብፅ አገር ሁሉ ያለ አንተ ማንም እጁን እግሩን አያነሳም። ፈርዖንም የዮሴፍም ስም ጸፋትና ትዕማናህ ብሎ ጠራው። የሄልዮቱ ከተማ ካህን የጶጥፌራ ልጅ የምትሆን አስናትን አጋባው። ዮሴፍም በግብፅ ምድር ሁሉ ወጣ። ዮሴፍም በግብፅ ንጉሥ በፈርዖን ፊት በቆመ ጊዜ ዕድሜው ሰላሳ ዓመት ነበር። ዮሴፍም ከፈርዖን ፊት ወጣ፣ የግብፅ ምድር ሁሉ ዞረ። በሰባቱም በጥጋብ ዓመታት የምድሪቱን ፍሬ ክምር ሆነ በግብፅ ምድር ሁሉ ያለውን የሰባቱን ዓመታት እህል ሁሉ ሰበሰበ እህሉንም በከተሞች አደረ በየከተማይቱ ዙሪያ ያለውን የእርሻውን እህል ሁሉ በዚያ ከተተ ዮሴፍም እንደ ባህር አሸዋ እጅግ ብዙ የሆነ ስንዴን አከማቸ መስፈርንም እስኪተው ድረስ ሊሰፍርም አልተቻለምና ለዮሴፍ የሄልዮቱ ከተማ ካህን የጶጥፌራ ልጅ አስናት የወለደችለት ሁለት ልጆች የራብ ዘመን ገና ሳይመጣ ተወለዱለት ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህም ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። የሁለተኛውንም ስም ኤፍሬም ብሎ ጠራው፣ እንዲህም ሲል እግዚአብሔር በመከራዬ አገር አፈራኝ። በግብፅ ምድር የነበረው የሰባቱ ዓመት ጥጋብ አለፈ። ዮሴፍም እንደተናገረ የሰባቱ ዓመት ራብ ጀመረ። በየአገሩም ሁሉ ራብ ሆነ፤ በግብፅ ምድር ሁሉ ግን እህል ነበረ። የግብፅ ምድር ሁሉ ተራበ፤ ሕዝቡም ስለ እህል ወደ ፈርዖን ጮኸ፤ ፈርዖንም የግብፅ ሰዎችን ሁሉ፦ ወደ ዮሴፍ ሂዱ፣ እርሱ ያላችሁን ሁሉ አድርጉ አላቸው። በምድርም ሁሉ ላይ ራብ ሆነ፤ ዮሴፍም እህል ያለበትን ጎተራ ሁሉ ከፍቶ ለግብፅ ሰዎች ሁሉ ይሸጥ ነበር፤ ራብም በግብፅ ምድር ጸንቶ ነበር። አገሮቹም ሁሉ እህልን ይገዙ ዘንድ ወደ ግብፅ ወደ ዮሴፍ መጡ። በምድርም ሁሉ ራብ እጅግ ጸንቶ ነበርና። የዛሬው ትረካ በዚህ ተጠናቋል። በቀጣይ ምዕራፍ